ሰላም የዩቲብ ተከታታዮች ዛሬ እንደተለመደ እናንተ ላይ ያንመቶች ላችሁ ቀርብ ያለሁኝ ከህልሞቹ ጋር መቅደላይ ላይ እንድትከታተሉ እንጋብዛችኋለሁ። ህልሞቻችሁ እንዲፈታ የምፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማር ቤተሰብ ሆኑ። ላይክ፣ ሼር ማድረግ እንዳረሱ የደውን ምልክቷንም መጫ እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮች ሲበሉ በማፍጠኛ እዩት። ያ ኮፒ ለማድረግ ትንሽ አስቸገረኛላችሁ። ጫን በሉትና ኮፒ የሚል ራሱ ይመጣል። እሱ ኮፒ ካደረጋችሁ በኋላ በዚሁ መጨረሻ የለቀቁ ቪዲዮ ላይ ፔስት አድርጉት። ያደርጋል፣ ሞክሩ። እንደዛ ያው እኔ ወደኋላ መልሼ ስፈልግ ጊዜያቸውን በጣም ነው መወስድባችሁ፣ ለዛ ብዬ ነው ያው። ካገኘው ግን መንገድ እፈታለሁ። ያው መጨረሻ ሌላ ሌላ ቪዲዮች ላይ አታርጉም ነው የምታረጉልኝ መጨረሻ የምለቀው ቪዲዮ ላይ ያለፉት ቪዲዮዎች ላይ ካረጋችሁልኝ እነሱን ያው ቼክ ላላረጋችሁ ይችላለሁ ወደፊት እያልኩኝ ስለሚሄድ ማለት ነው። እዚህ እንደዛ አድርጎ አሁን ካገኘዋቸው ግን እግረ መንገድ የምፈታ ይሆናል ማለት ነው። ወደርሞቹ ማሂ መቅዲ አዲስ ተከታታይሽ ነኝ። ዌልካም ብያለው። በህልም ከሆነ ረጅም እንጨት ላይ የጠፋብኝን የእጅ ብር አይቼው ለማውረድ ስሞክር አንድ የማውቀው ረጅም ልጅ መጥቶ የያስኩትን እንጨት ተቀብለኝ ባንዴ አውርዶ በእጅ ሲሰጠኝ አሮጌ የሚመስለው ባንዴ አዲስ ብዙ ብሮች ሆኑ። ከዛ ልጁ ሰላምን ሳይለኝ ኮስተር ብሎ ሄደ። ካበዛው ብሽቅርታ ፍቸኔ በጌታ የእጅ ብር ነው። እሺ የእጅ ብር የሚያመላክትሽ፣ በአጠቃላይ የእጅ ጌጥ በአጠቃላይ የሚያመላክተው ሴት ልጅ መውለድን ነው የሚያመላክተው። በጣም ቆንጆ ነው። ሴት ልጅ መውለድን ነው የሚያመላክትሽ። ያንን ነው። ትንሳኤ ሰለሞን ሰላም መቅዲች፣ ሰላም ይማላቆ ገዳም ሄጄ ቸኮሌት ከለር የሆነ ፂም ያላቸው ጥቁር የመነኩሴ ልብስ የለበሱ መነኩሴ በህልሜ ሳያቸው፣ ሁለተኛ ጊዜ ነው። በቀን 14 ወደ ግድግዳው ዙሪ ዙሪ ብለውኝ ጀርባዬ ላይ ጸበል ረጩኝ። ከዛ አይኔ ሸፈኖኝ የነበረ ቢጫ ቢጫ አሻሹን ነኩልኝ። የማላውቀው ነጠላ የለበሰ ሴት ነበረች ስለኔ የምትነግራቸው። ከዛ ሶስታችንም እዛው የገዳሙ የጸሎት ቤት ቁጭ አለን። ከዛ እናቴ ጥቁር ጃኬት እና ሱሪ ለብሳ መጣችን እንዳለ ነገርኳት። መንፈሱ ከዛ ስህል አድኖ ያለበት ጋር ጸሎት ልታደርግ ስትል አየው። እሺ ያው አቡነ አረጋዊ ናቸው። በአስራ አራት እና ከዛ ከቻልሽ ብትሄጂ ያው የማላውቀው ገዳም ነው ያልሽኝ እና በአስራ አራት ነው ያየሽው ስለዚህ እዛ ብትሄጂ መልካም ነው መነኩሴ ያው በለት የዋሉ ቅዱሳን ናቸው ስለዚህ በጣም ቆንጆ ነው ያው ጸበል ድነት ማግኘትን የምታገኙ እዛ እንደሆነ ነው የሚያመላክትሽ እና በጣም ቆንጆ ነው እናትሽም ኮት ጸጋን ነው ጃኬት ጸጋን ነው የሚያመላክተው ሱሪ ባል ነው ያው እዛ ብትሄጂ መልካም ነው። የሆነ የነበር ቢጫ አሻሹልኝ የማላውቀው ነጠላ የለበሰ ሴት፣ እሺ ያው ጠይም ከሆነችም ቀይ ከሆነችም ያው በመቤት የትመሰላለች ች ሴት እና በጣም ቆንጆ ነው። ብትሄጂ መልካም ነው። ሀና መቅዲ፣ እንዴት ከረምሽ? እግዚአብሔር ይመስገን። በዓል ጥሩ አለፈ። ከልጅ ጋር ተጋፍተን አውቶቢስ ውስጥ እንገባለን ወንበር ለማግኘት ወንበሩ አሩጭ ዝና ልንቀመጥ ስል ባነርኩ። ሌላ መቁጠሪያ ተበጥሶብኝ ብትን ይልብኛል። ለቅድሜ አነሳዋለው። እባክሽ ፍችልኝ። አመሰግናለሁ። እሺ ያው አውቶቢስ ያለ ተራ ተጋፍቶ መግባት ያው ትንሽ እንትን አገለም ክፉ ሌለም ደግሞ ልብ ላይ ጸሎት አድርጌ ያለ ተራ ተጋፍቶ መግባት መቁጠሪያው ያው ጸሎትን እንድታረጊ ነው። ያው ጸሎት ማረጊ ነው ብሻል በደንብ ክፉንለም ደጉልምን ብለሽ አምላክ ገብ እንዲሰርዳ ብለሽ በደንብ ጸሎት አድርጌ ሀና ሰላም። እንግዲህ ተባረኪ። አመንብያለው ህልም የተፈታሁት የልጅ አባት ጋር ደውዬ ከዛ እኔ ንስሐ ከባው ሱባኤ ያስኩ ይለኛል። ከዛም ቦርሳዬ ውስጥ መቶ መቶ ብር አለ ለሁለት ለሱ ጓደኛ ሰጣለው። ብር ብር ዳቦ እየበላው ጥዬው ተነሳው። ጠላ ቤት አለ ወንድሜ ያለ አቅፎ ሳመኝ። ግን ይሄ ተፈታውት ያልኩት የልጅ አባት ክፉ ነገር አድርጎብኝ

መቶ መቶ ብር መቶ ብር ልጅን ነው የሚያመላክተው። መቶ መቶ ብሮች ብዙ ከሆኑ ግን ያው ብር ብር ነው ሲሳይ ነው። ስለዚህ የአንችን ነገር የሆነ አሳልፈሽ እንዳስጭ ተጠንቀቂ። ያውጸሉት ዳቦ በረከት ነው። ጠላ ቤት ወንድሜ ሲስንሽ መሳም ያው መራራቅን ያው እንደ እንትኑ ተላልፎ መሰጠት ምናምን ስለሆነ የሚያመላክተው ያው መራራቅንም ያመላክታል መሳም ያው ጠላ ደግሞ መሆን ደግሞ ነገር ነው። ጠላ ነገር ነው። ያው ጸሎት ማድረግ ነው። ጠላ ቤት ውስጥ ነገር ነው። ጠላ የሚያመለክተው በጠቅላይ ካልጠጣሽ ጥሩ ነው። ጸሎት አድርጊ። ሚራን ሰላም መቅዲ፣ እንኳን ለብራን የመስቀሉ በሰላም አደረሰ። እሽ፣ እንኳን አብራ አደረሰን። አመሰግናለሁ እናት። የጻኩልሽን ሁለት ሁሉም ትክክል ሆኑ። ፈጣሪ ጸጋውን ትርፍርፍ ያደርግልሽ እናት። አመሰግናለሁ በጣም አሚን አሚን። አይን አለም ረመዲ አራተኛ ቪዲዮ ነው ግን አልተፈታም። ከዚች በታች ባለችው ቪዲዮ ነው ያለው። ኮፒ ማድረግ እንቢ ስላለኝ ነው። ጫን ስትሉት እንቢ እያላችሁ ነው ጫን ስትሉት ኮፒ የሚል ይመጣል። እሱን ኮፒ ያርጋችሁ ባዶ ቦታ ላይ መታችሁ ጫን ስትሉት ደግሞ ፔስት የሚል ይመጣል። እሱን ብትጫኑት ያደርጋል። እንቢ እንዴት ነው ያለው? እስኪ ለማንኛውም እሺ፣ ፈልጋው አለኝ ካገኘው ትንሣኤ ሰላመቲ፣ ሁለተኛ ቻሽ ሊንክ አስቀምጭልኝ። ማግኘት አልቻልኩም። እሺ ኮሚኒቲ ላይ ሼር አድርጌዋለሁ፣ ኮሚኒቲ ላይ ሼር አድርጌያለሁ። አንደኛው ደግሞ እዚሁ ከታች፣ እዚሁ ፕሮፋይል ታች ላይ አለ። እሱ ጋር ማግኘት ትችላላችሁ። ጥላዬ፣ ሰላም እህት። እኔ በህልሜ ድሮ የምሰራበት ስራ መስራት ሙሉ ዕቃ ገዝቼ መስሪያ ቦታ የድሮ ያደግኩበት ግቢ ነበረ። እዛ ግቢ ውስጥ ስፈልግ አንድ ክፍል አገኘው። ግቢቱ ድሮም የነበረ ሆኖ ግድግዳው ደህና ነው፣ ጣሪያው እንጨት አለው ቆርቆርጉን ተነቅሏል። እና አስተካኪ የስራ ቦታዬ ብዬ እያሰብኩ ነቃ። አመሰግናለሁ። እሺ ጣሪያ የተነቀለ ነገር ያው እግዚአብሔር ጸጋ የሌለበት እግዚአብሔር ጸጋ የወጣበት ነው። ስለዚህ ትንሽ የሆነ የምጀምረው ወይም ያሰብከው ነገር ካለ ቆም ብሎ ማሰብ፣ መጸለይ በደንብ ያስፈልጋል። ስራ ቦታው እንዲሆን ያሰብከው ጣራ የሌለው ሆኖ ስለሆነ ያው ጥሩ አይደለም፣ መጸለይ ያስፈልጋል ማለት ነው። እቃ ያው እቃ በአጠቃላይ ሰውን ነው የሚያመላክተው፣ ግን ሆኖ ለመስራት ያሰብክበት ቦታ ላይ ግን ጠቀቅ ማለት ማለት ትክክለኛ ቦታ ነው ወይ የሚለውም ማሰብ፣ ማየት ያስፈልጋል ማለት ነው።

ወደኋላ መልስ ብዬ ስፈልገው ቱጋ ቤቱ ጋር እንደላ እንዳረጋችሁልኝ፣ አላወኩም። ራንደም ሊያገኛችሁ ቪዲዮ ላይ ከሆነ የምታስቀምጡት ኮሜንት ላገኘው አልችልም። እንደዛ እንዳታረቁ መጨረሻ አመለቀው ቪዲዮ ላይ አስቀምጡልኝ። አሁን ለምሳሌ አሁን ያለፈ ያልተፈታላችሁ ካላችሁ በዚህኛው ቪዲዮ ላይ ነው ኮፒ አድርጋችሁ ፔስት ማድረግ ያለባችሁ ወይም መጻፍ ያለባችሁ ማለት ነው። ራንደም ሊያገኛችሁት ላይ ካረጋችሁልኝ ግን ገና እስከፈልገው ድረስ አይን አለም። ለምሳሌ አሁን አይን አለም ያልሽኝልን ፈለግኩትኝ አላገኙትም። ቤቱ ጋር እንዳስቀምጥሽ የትኛው ቪዲዮ ላይ እንዳለ ራሱ አላገኙትም። ሌሎቻችሁም እንደዛ ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? መጨረሻ የምለቀው ቪዲዮ ላይ አስቀምጡልኝ። በቃ ለሁላችንም እንዲመች ማለት ለእኔም እንዳይርቀብኝ፣ እናንተም ኮፒ ማድረግ ካስቸግራችሁ እዛ መጨረሻ የምለቀው ቪዲዮ ላይ አስቀምጡልኝ። እንደዛ አድርጉ። ዝምብላችሁ አገኛችሁ ቦታ ላይ ቪዲዮ መሀል ላይ ያሉ ወይም ደግሞ የዛሬ ሳምንት ነ የለቀካቸው ቪዲዮ ላይ ከሆነ ግን ላገኙ አልችልም። ወደ ኋላ ተመልሼ ድክ ሚ ሁሉኑ ቼክ ማድረግ ሊኖርብኝ ነው ማለት ነው። ስለዚህ መጨረሻ ምለቀው ቪዲዮ ላይ አስቀምጡልኝ። በሚቀጥለው ግን እዚህ ጋር አስቀምጣችሁ በአጠቃላይ እንትን እላችኋለሁ። ኮፒ ማድረግ እንትን ከላላችሁ ያው እዚህኛው ላይ አስቀምጡልኝ። እንደተመቻችሁ ተስፋ አደረጋለሁኝ ለዛሬ እንጂ ልክ የሚጠቱ ይሄን ይመስላል። ላይክ ያደርጋችሁ ላይክ አድርጉ፣ ሰብስክራይብ የሚያደርጋችሁ ሰብስክራይ አድርጉ። የደወል ምልክቷን ደግሞ ተጫኑት፣ አዳዲስ ቤጣ እንዲደርሳችሁ ማለት ነው። በዛሬ ይህን ይመስላል። ስለተከታተላችሁን ከልብ አመሰግናለሁ። መልካም ጊዜ